ኢትዮጵያ ትገነባለች ተብሎ በጉጉት ሲጠበቅ የነበረው አስገራሚውና አስደናቂውም ፕሮጀክቷን ጀመረች። የነዳጅ ማጣሪያ እና የማዳበሪያ ፋብሪካዎች ግንባታ መጀመሩን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ለሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ እንዲሁም የዩራኒየም ማዳበሪያ ፋብሪካ መሰረተ ድንጋይ መጣሉን አስታወቁ። በትናንትናው ዕለት ወደ ሶማሌ ክልል ያመሩት ጠቅላይ ሚኒስትሩ በፌስቡክ ገጻቸው ላይ ባሰፈሩት መልእክት ዛሬ ሐሙስ መስከረም 2022-2018 ዓ.ም የሁለቱ ፋብሪካዎች ግንባታ መጀመሩን አብስረዋል። በክልሉ ይገነባል የተባለው የጎዴ ነዳጅ ማጣሪያ ሂላል ከተባለው የነዳጅ ስፍራ ድፍድፍ ነዳጅ እንደሚያወጣ እንደሚያጣራና እንደሚያጠራቅም ገልጸዋል። የነዳጅ ማጣሪያ ፋብሪካውም በአመት 3.5 ሚሊዮን ቶን ነዳጅ አምርቶ የማቅረብ አቅም እንዳለውም በመልእክታቸው አስፍረዋል። ወደ የነዳጅ ማጣሪያ ድርጅት የሚገነባው በጎልደን ኮንኮርድ ግሩፕ እንደሆነ ጠቅሰዋል። በሶማሌ ክልል ለአመታት የነዳጅና የተፈጥሮ ጋዝ ፍለጋ ሲያካሄድ የነበረው ጎልደን ኮንኮርድ ግሩፕ ወይም ጂሲኤል በካሉብ እና ሀይላል ሳይቶች ሲከናወን የነበረውን ፕሮጀክት መጀመሪያ ምዕራፍ ማጠናቀቁን የገንዘብ ሚኒስትር በትናንትና ዕለት አስታውቆ ነበር። ከገንዘብ ሚኒስትሩ አህመድ ሺዴ ጋር የተገናኙት የጂ ሴል ግሩፕ ሊቀመንበር ዥ ጎንጉዣን፣ ቀጣዩን የኢንቨስትመንት ምዕራፍ እቅድና ገንዘብ ልወጣን በተመለከተ እንደተነጋገሩ ተገልጿል። በቀጣይም ኩባንያው በነዳጅ ማጣሪያ ልማት እንዲሁም በድሬዳዋ ከተማ የብረት ማቅለጫ ማዕከል ምስረታ ላይ እንደሚሰማራ አስታውቋል ተብሏል። በተመሳሳይ በዛሬው ዕለት መሰረተ ድንጋይ የተጣለለት የዩራኒየም ማዳበሪያ ፋብሪካ ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግ እና ከዳንጎቴ ግሩፕ ጋር በመተባበር የሚገነባ እንደሆነ አብይ ገልጿል። ነሐሴ ወር ሁለቱ አካላት ግንባታውን ለማከናወን በተፈራረሙበት ወቅት ዳንጎቴ ግሩፕ የፋብሪካውን 60 በመቶ ድርሻ እንደሚይዝ፣ ኢንቨስትመንት ሆልዲንግ ደግሞ 40 በመቶ ድርሻ እንደሚኖረው ተገልጾ ነበር። ዶክተር አብይ አህመድ ለማዳበሪያው በግብዓትነት የሚውለው የተፈጥሮ ጋዝ ከካሉብ የጋዝ ስፍራ እንደሚወጣ አስታውቀዋል። ከፋብሪካው የሚወጣውን ጋዝ ለማጓጓዝ 108 ኪሎ ሜትር የሚጓጓዝ ቱቦ ከፋብሪካው የሚወጣውን ጋዝ ለማጓጓዝ 108 ኪሎ ሜትር የማጓጓዣ ቱቦ እንደሚጠቀም እንዲሁም በዓመት 3 ሚሊዮን ቶን ምርት እንደሚያመርትም አስታውቀዋል። የማዳበሪያ ፋብሪካው ግንባታ ከሦስት ዓመት ብዙም ባልበለጠ ጊዜ ውስጥ እንደሚጠናቀቅ ከ ከዚህ ቀደም ተገልጾ ነበር። ሁለት አሻጋሪ ፕሮጀክቶች ሲሉ ፋብሪካዎችን የጠሯቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል ብለዋል። እነዚህ ፕሮጀክቶች የኢንዱስትሪ እድገትን ከማሳየት በላይ ናቸው። እድሎቻችንን የመጠቆም፣ ትብብሮቻችንን የማጠናከርና ሰላምንም የማጽናት የጋራ ኃላፊነታችን የሚያሳዩ ናቸው ሲሉም ግንባ ግንባታዎቹን የተጀመሩትን ፋብሪካዎች አሞካሽተዋል። ውድ የማርኮን ሚዲያ ታዳሚዎች ለዛሬ ያለን ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። በሌላ ሀሳብ በሌላ ዜና እስከምንገናኝ ለዛሬ አበቃን።